የዛሬው ማጫን ያለው ነው እንዴት? በቃ ፍርፍር እያልኩ ነው ፍርፍር። ትሙጀሪ ነው ትሙጀሪ ነው እኮ ያደረጉት እንዲ፣ እንዴት ፍርፍር እያልኩ ቪዲዮ ላይ እንደጨረስኩ ልነግራቸው አልችልም። እንደ ኳስ ተቀባበላቸዋት እኮ እውነት። ግን አሁን ራስ አንስታ ብትወድቅ እንደዚህ ነው ትርኢት የምታደርጓት።

አሰላሙ አለይኩም ወራህመቱላ በረካቱ። እንደሁም ክርስቲያን ወገኖቼ ሰላም ሰላም ብያለው። ለከዶ የጅማ በአዲስ የሆናችሁ እንደተለመደው ላይክ ሼር ሰብስከራይብ ማድረግ እንዳትረሱ ነው የምላችሁ። እንግዲህ ከወዲሁ ዛሬ በቃ ቪዲዮን ሳይ በጣም ነው ፍርፍርፍር ፍርፍር። የዛሬው እንደ ኳስ ወደዛ ወደዚህ ወደዛ ወደዚህ ሲጠልዟት፣ በቃ እውነት በቃ በሳቅ በሳቅ ሽንቴ ነው ዛሬ የመጣው ማለት ነው። እና የእኛ ኮሚዲያኖች በጣም ነው ያሳቃችሁን፣ በጣም ነው ያዝናናችሁን ዛሬ ማለት ነው። ግን ፉፉ ማለት ነው እንዴ ሶፊያ የቶፊክ ሚስት መሆኑን ረሳ እንዴ? ለምንድን ነው ከንፈሯ የምትስመው? ለምንድን ነው ወደ ከንፈሯ የተጠጋኸው ምናምን የምትለው እንደ አንተ እኮ በመሀል የገባሁ ምንድን ነው እንድታማሙቅና ገንዘብ እንድትሰራ እንጂ፣ እነሱ ባልና ሚስቶች ናቸው። የማያውቁት በጎች ምናምን እነዛ አንዳንዶች ስለዩቱብ ማያውቁት ምናምን እነሱን ደልላችሁ እሱ እንደልሏቸው እንጂ እኛን አትደልሉም። እና ቢስማትም ችግር የለም ባሏ ነው ይሄ። ቆይ እሺ፣ ባሏ ባይሆን ማለት ነው፣ ለምንድን ነው ሶፊ፣ ይሄን ካራክተር ለምን ለእንትን አልተሰጠም ነበረ? ለማን ነው ለፍዋድ? ለፍዋድ ቢሰጥ እናምናችሁ ነበር። ለምን ፍዋድ ምንድነው ኦክሲጂን ሊሰጣት ቢሞክር ኖሮ በአፏ ማለት ነው። ያው እሷ ራሷን ስታ ስትወድቅ ኦክሲጅን ሊሰጣት ቢሞክር ኖሮ ምን እንድል ነበረ? ኦኬ እውነትም። እንግዲህ ሶፊ ሶፊ ከፎዋድ ጋር ግንኙነት አላት ሪሌሽንሽፕ አላት ብለን የሆነ በቃ ትንሽ ማሳመኛ ነገር ይኖረው ነበር። ነገር ግን ያው ይሄን ነገር ማድረግ የሚችለው ያው ሚስቱን ለንግድ ለሽያጭ ቢያቀርባትም ነገር ግን ደግሞ በዚህ ልክ ደግሞ አይ ሚስቴን አሳልፌ አልሰጥም፣ ይበቃልና መነገጃ ያደረግኳት አይ እኔ ኦክሲጅን ብሰጣት ልሰጣት ብሞክር እና ከንፈሯን መሳም ብሞክር ይሻላል ብሎ ይሄን ካረክተር ቶፊክ ወሰደው ማለት ነው። እና እኔ ትንሽ የደበረኝ ድራማችሁ በጣም በጣም ዛሬ በተለይ በጣም ነው፣ በቃ ያሳቃችሁን በጣም አሪፍ አሪፍ ድራማ ነው የዛሬው ማለት ነው። ነገር ግን ቪዲዮ ሲቀረጽ ጸጉሯ የታየ ቢሆን ራሱ እናንተ ቪዲዮን ኤድ ስታደርጉ ምን አለ ጸጉሯ ላይ ትንሽ ሸፈን ብታረጉት ነው? ወይስ ደግሞ ኦኬ ማፌ ሙሽኪላ ጸጉሯን ብትታይ እንደዚህ ራሱ። ለንግድ ስንትን ብያለሁ፣ ሱሪ ማስለብሻትም አስወጥቻታለሁ። ነገሩ እውነት ነው። ሚስት ለራሷ ክብር የሌላት አንተ እንዴት ብለን ለሚስት ክብር ትጨነቃለ ለሚስት ክብር ቢኖርህ ቶፊቅ፣ ሚስትህን ከማንም ወንድ ጋር ከአጀነቢ ወንድ ጋር እየተላላሰች ከአጀነቢ ወንድ ጋር እየተለጣጠፈች ከአጀነቢ ወንድ ጋር በቃ አሸሼ ግዳሜ ብቻ ነው የቀራት እንጂ አሁን ፍዋድ፣ አንዴ ወገቧን፣ አንዴ ሽንጧን፣ አንዴ ጡቷን፣ አንዴ ፊቷን፣ አንዴ ከንፈሯን፣ አንተ አሁን ባል ነ እንደው በቁም የሞት ግዳይ ውስጥ ማለት ነው። ባል እኮ ለሚስት መከታ ነው የሚሆነው። እኔ አሁን እናንተ እንደው ሀይ መጨረሻችሁን ያሳምርላችሁ። እነት በቃ እኔ እኔ ባሌ አደራ ባሌ ሌላ ሚስት እንደዚህ ሌላ ሴት ሚስት ችግር የለውም ሌላ ሴት አጅነቢ የሆነች ሴት እንደዚህ ስታሻሽ እንደዚህ አንዴ ስታቅፋት አንዴ ስታነሳት አንዴ እጇን እንኳን ስትነካ፣ ባይ ውርድ ከራሴ ውርድ ከራሴ። ማግባት ይፈቀዳል። ነገር ግን እንደዚህ ወይ ውሽማ ወይ ደግሞ እንደዚህ ምናምን ለድራማ ቢሆን እራሱ እኔ እነሱ ለሚያደርጉት ለምን እንደሚቀፈኝ እኮ ነው ግራ የገባኝ። ሰዎችዬ ወላሂ እነሱ እንደዚህ ለሚሆኑት በቃ የሆነ እኮ ድሮ ኢትዮጵያ አሁን ኢትዮጵያ እያላችሁ ምናምን ምናምን ችግር የለም ነገር ግን እዚህ አሁን ራሱ ችግር የለም ስላችሁ የሆነ እየተላመድን ነገር እየመጣን ስለሆነ ኢትስ ኖርማል አድርገን ነው የምናስበው። አሁን ላይ ደግሞ ብዙዎቻችን አልሐምዱሊላህ ረቢል አለሚን እድሜ ለሶሻል ሚዲያ እድሜ ለቴክኖሎጂ፣ ስለ ዲናችን በደንብ እየተማርን በደንብ እውቀቱ እየተሰጠ ነው። መማሪያ ለመማር የናንተ ፋንታ ነው። ብዙዎቻችን አሁን ላይ አልሐምድሊላህ ስደትም ደግሞ ምናምን እና ሶፊያ ደግሞ ከዚህም በፊት ሳውዲ አረቢያ ነበረች። ማለት ይሄን ነገር ማድረግ ስትፈልግ ራሱ ስለችሁ ወንድ አጀነቢ ወንድን እንደዚህ ማቀፍ እንደዚህ መተሻሻት እንደዚህ መሸካከብ ምናምን ምናምን የሆነ እኔ አሁን ላይ ድሮ አልዋሻችሁም በቃ ስለ ዲን እውቀት ምናምን ስላለለኝ ላፍ አለው ምናምን ምናምን ችግር የለም ነገር ግን አሁን ላይ ደግሞ በጣም በቃ እንዲ ሊነኩኝ እንኳን እንደዚህ ሲሉኝ ስቅጥጥ ነው የሚያደርገኝ እና አላህ ስብን አላህ ሙስትሀን አላህ ስብን ታላ መጨረሻችን ያሳምርልን ሌላ ምንም አይባልም። በአሁን ጊዜ እኮ በጣም ከባድ ነው። ብቻ ሁሉም ነገር መጨረሻችሁ ሲያምር ነው። እና አላህ እንደዚህ ወጥቶ መነገጃ ከመሆን ይጠብቃችሁ ነው ምላችሁ። የሆነ መከታም የሆናችሁ ባል አስቀምጦ የሚያኖራችሁ ከስደት መልስ እናንተ ስደት ላይም ለፍታችሁ ኢትዮጵያም ለፍታችሁ የምታኖሩት ባል አይስጣችሁ። በቃ የኔ እናት እኔ እናት በስደት እያለሽ ደክመሽልኛል፣ ለኔ ኖረሽልኛል። አሁን ደግሞ ላንቺ ልኖርልሽ፣ ላንቺ መከታ ጋሻ ልሆነልሽ ሚል ባል ይስጣችሁ እንጂ እንደዚህ ኢትዮጵያም ገብተሽ ስደትም ተጠግረሽ ኢትዮጵያም ገብተሽ ከማንም ወንድ ጋር እየተሻሻሽ ቢኑር እንጂ ገንዘብ አምጪልኝ ሚል ባል እንደው ይሰውራችሁ። እናንተ ማሻላ ፉፉና ሶፊያ አንድ ላይ ስታምሩ ምትሉ በጎች ማለት ነው። ተማር ውስጥ ልመድ ውስጥ